የሁላችንም ኪስ ውስጥ የሚገኘውን ገንዘብ በተመለከተ የኢኮኖሚ ባለሙያዎችን አነጋግሮ ሸገር ኤፍኤም ዛሬ በአዲስ አበባ እጅግ አስገራሚ መረጃ ለቋል። እሱን ሳምታን እንመለስ። ባንኮች ለኢኮኖሚው የሚያበድሩት ወይም በብድር መልክ ወደ ገበያው በሚለቁት ገንዘብ ላይ ተጥሎ የነበረው የብድር እድገት ገደብ በያዝን ወር ሙሉ በሙሉ ይነሳል ተብሎ ቢጠበቅም ሳይነሳ ቀርቷል። እርግጥም የነበረው የብድር እድገት ጣሪያ ከነበረበት 18 በመቶ ወደ 24 በመቶ ከፍ እንዲል ተደርጓል። የፋይናንስ ባለሙያው አቶ ጥላሁን ግርማ የብሔራዊ ባንክ አካሄድ እጅግ ጥንቃቄ የተሞላበት እንደሆነ አስረድተው ገበያው አሁን ባለበት ሁኔታ አዳል አዲስ ብድሮችን በስፋት ወደ ገበያው መልቀቅ የዋጋ ንረቱን ያባብሳል በሚለው የባንኩ ሀሳብ ላይ ይስማማሉ። የብድር እድገቱ ጣሪያ ሙሉ በሙሉ አለመነሳቱ ተቀዛቅዘው የሚገኙ አንዳንድ የስራ መስኮች በዚያው እንዲቀጥሉ የሚያደርግ መሆኑን ያስረዳሉ። ሞኒተሪ የፖሊሲ እርምጃዎች ስትወስድ የዋጋ ንረትን ለመቆጣጠር ብለህ የምትገድበው ከገበያ ውስጥ ገንዘብ ሲወጣ ኢንቨስትመንት መቀዛቀዝን ያስከትላል። ይሄ ደግሞ በተራው የስራ አጥነትን የሚያባብስ ነገር ነው የሚሆነው። አዲስ የስራ እድሎች አይፈጠሩም ለዜጎች ኢንቨስተሮች እንዲፈልጉት መጠን ፋይናንስ ስለማያገኙ ኢንቨስትመንታቸውን ቶሎ ጨርሰው ወደ ገበያ መግባት አይችሉም። ስለዚህ ራሱ መንግስት ራሱ በሌላው ደግሞ ጎኑን ስትመለከት በዚህ በኦፕን ማርኬት ኦፕሬሽኑ አስራ አምስት ፐርሰንት በትልቅ ገንዘብ በትሬዠሪ ገንዘብ እየገዛ ከገበያ የሚያወጣበትም ሁኔታ ስላለ ከፍተኛ ሊኪዲቲ እጥረት ገበያ ውስጥ እንዲፈጠር ያደርጋል ማለት ነው። ይሄ እንግዲህ የቢዝነስ መቀዛቀዝን ያስከትላል። ይሄ እንግዲህ በኢኮኖሚ ላይ በደንብ የታየበት ሁኔታ ለምሳሌ የመኪና ንግድ እንድትመለከት የማይሸጥበት በጣም በትንሽ ጊዜ ውስጥ ራሱ እንትን መሸጥ የማይችሉበት ሪል ስቴትን ከገበያ ስትመለከት በጣም ከሰዎች ፍላጎታቸው የተቀዛቀዘበት ሁኔታ ነው የሚያሳየው። ይሄው እንግዲህ ፋይናንስ አቬይላብሊቲ መቀነሱ መንጠፉን የሚያሳየው ማለት ነው። የዋጋ ንረቱን የማያባብስና ኢኮኖሚውን የማይጎዳ መላ መዘየድ አስፈላጊ እንደሆነ የሚያብራሩት አቶ ጥላሁን ሁለቱን ያማከለ ገንዘብ ወደ ገበያው መልቀቅ አስፈላጊ ነው ይላሉ። ሁሌም ወይም ደግሞ ሚዛኑን መጠበቅ ነው እንደ ስራ ዕድል መፈጠሮችንም ሳትጎዳ እንዲሁ ደግሞ የዋጋ ንረቱን ለመቆጣጠር የሚያመችህን ያ ማስተካከል ፈንድ መልቀቅ ነው እንግዲህ ወደ ገበያ ውስጥ እና በዛ ላይ እንግዲህ ብሔራዊ ባንክ ስድስት ፐርሰንት በየኳርተር እንዲያድግ ከዚህ ቀደም በእያንዳንዱ ኳርተር አራት ነጥብ አምስት ፐርሰንት ነበረ ባንኮች ብድራቸው እንዲያድግ የሚጠበቀው፣ አሁን ግን አንድ ነጥብ አምስት ጨምሮላቸዋል ማለት ነው። ይህ ስትመለከት ደግሞ እንግዲህ ብሔራዊ ባንክ በጣም በጣም መስከረምም ብሎ ያደረገበት ምክንያት የጥንቃቄ የተሞላ ስትመለከት፣ የፊስካል ፖሊሲውም አሁን ስትመለከተኝ የከፍተኛ ግብር ከፋዮች በጣም ብዙ ገንዘብ በአመታዊ የትርፍ ግብር ለመንግስት ካዝና የሚከፍሉበት እና በጣም ብዙ ገንዘብ ሲሆን ከባንኮች ካዝና የሚወጣበት ስለሆነ የባንኮች የማበደር አቅምም ራሱ ዜሮ የሚሆንበት ወቅት ነው። ስለዚህ ኦልሞስት ስድስት ፐርሰንት ቢልም እንኳ ቅሉ በዚህ ኳርተር ላይ ባንኮች ብድር ራሱ አዲስ ብድር መልቀቅ የሚችሉበት አዝማሚያ አይኖርም ማለት ነው። ስለዚህ በጣም ኦቨር በጣም በጥንቃቄ የተሞላና ለዋጋ ንረቱ ትኩረት የሰጠ ውሳኔ ሆኖ አግኝቼዋለሁ ማለት ነው። የፋይናንስ ባለሙያው አቶ ጥላሁን በሁሉም መስኮች ላይ ተመሳሳይ የብድር ገደብ መጣል ለኢትዮጵያ አስፈላጊ እንዳልሆነም ይሞግታሉ። ሸቀጦችን ወደ ሀገር ውስጥ ለሚያስ ገባው ያስገባውና አምርቶ ወደ ውጭ የሚልከው አልሚ ተመሳሳይ የብድር ጣሪያ ማስቀመጥ ተገቢ እንዳልሆነ የሚናገሩት ባለሙያው አምራቾችን የሚደግፍ የብድር ስርዓት መዘርጋት አስፈላጊ መሆኑን ጠቁመዋል። ለምሳሌ እንዳልኩ ለመኪና መግዣ ወይ ደግሞ ለቤት መግዣ ወይ እንደዚህ እንደዚህ ለኮንሰምፕሽን የሚሰጡ ብድሮች ኢኮኖሚ ላይ ከፍተኛ ገንዘብ እንዲኖር በማድረግ ብዙ ሰዎች እጅ ብዙ ብር እንዲገኝ በማድረግ በዋ በገበያው ላይ ያለው ደግሞ ምርት ደግሞ ውሱን ስለሚሆን የዋጋ አንድረቱን በጣም ጣረ የሚሰጥ ሰው እኔ ሁ የምንለው ለምሳሌ ኤክስፖርት ላይ ለተሰማሩ ሰዎች የሚሰ ብድር ሁሌም ገደብ ሊጣልበት አይገባም። ቢካዝ ኤክስፖርት በጣም መበረታታት ስለሚኖርበት የውጭ ምንዛሬ ምንጭም ስለሆነ ማለት ኤክስፖርት የሚሰጡ ብድሮች፣ እንዲሁ ደግሞ እንዳልኩ የዚህ ማኑፋክቸሪንግ ዘርፍ ላይ የሚሰጡ ብድሮች፣ እርሻ ላይ የሚሰጡ ብድሮች ሁሌም ቢሆን የምሰጠው ብድር መልሶ ምርትን የሚያሳድግ ስለሚሆን ኢንፍሌሽነሪ ኢፌክቱ በጣም ዝቅተኛ ነው ማለት ነው። ስለዚህ ብድሮቹ በለቀቃቸው እኔ አሁንም ቢሆን ሁሌ የምለው ለእነዚህ ዘርፎች ምርታማነትን የሚያሳድጉ ምርታማነትን የሚያሻሽሉ ዘርፎች ተለይቶ ብድር ሊሰጣቸው የሚገባበት ሁኔታ ነገር ግን ደግሞ በተቻለ መጠን ይሄ ኮንሰምፕሽንን የሚያበረታታ መልሶ ሰዎች ገንዘብ ኢኮኖሚ ውስጥ በመክተት ብዙ ገንዘብ ሰዎች እጅ እንዲገኝ በማድረግ ዋጋ ንረትን የሚያባብሱ ነው ብድሮችን ግን መቀነስ ያስፈልጋል ብዬ አስባለ። ስለዚህ አሁን ላይ እኔ የኔ ጥርጣሬ እንግዲህ ባንኮቹ በእርግጥ ብዙዎቹ ባንኮች ዶላር የሚያስገኝላቸውን ጥቅም ስለሚያውቁ ለኤክስፖርት ቅድሚያ ሰጥተው እንደሚሰጡ አውቃለሁ። ነገር ግን ብዙዎቹ ባንኮች ማኑፋክቸሪንግ ወይም የማምረት ዘርፉ ላይ አፒታይታቸው በጣም ዝቅተኛ ነው እና እሱ ላይ መንግስት እንግዲህ ለወደፊቱ እንግዲህ በሴክተርም ጭምር በእያንዳንዱ ዘርፍ ላይ የሚሰጡ ብድሮችን ወደ መወሰኑ የሚሄድ ይመስለኛል በፊት የነበረው አስራ ስምንት በመቶ ወደ ሀያ አራት በመቶ ከፍ እንዲል መደረጉ የተወሰነ በገበያው ላይ የነበረውን የገንዘብ እጥረት እንደሚፈታ የሚናገሩት ሌላው የፋይናንስና ኢንቨስትመንት ባለሙያ አቶ መረድ ፍቅር ዮሐንስ በበኩላቸው ይህን የብድር ጣሪያ ሙሉ በሙሉ ማንሳት ግን እጅግ አስፈላጊ መሆኑን አስረድተዋል። አቶ መሬድ ፍቅር ዮሐንስ የብድር ገደቡ በመጪው ታሳስ ወር ይነሳል የሚል ግምት አላቸው። ምክንያታቸውንም አስረድተዋል። የገንዘብ ፖሊሲ ስርዓት የኢትዮጵያ ብሔራዊ ባንክ ዋና ዓላማ ይህንን የገንዘብ አዲሱን የገንዘብ ፖሊሲ ስርዓት ተግብሮ ሰኔ ሁለት ሺህ አስራ ስምንት ላይ ደግሞ የዋጋ ግሽበትን ከአንድ አሀዝ በታች ለማድረግ እየሰራ ያለው። ስለዚህ ለዚህ ነው ይሄ የብድር እድገቱን መግታት ማወጥ፣ መግታቱ እንደ አንድ እንደ አንድ መተላለፊያ መንገድ ወይም መተላለፊያ እርምጃ ተደርጎ እየተሰራበት ያለው ። ማንሳቱም የሚነሳውም አሁን እኛ፣ በእኛ እይታ የሚቀጥለው የታህሳስ ወይም የጥር ስብሰባቸው ላይ ይነሳል ተብሎ ይጠበቃል። የሚነሳበትም እነሱም መልክታቸው ላይ መግለጫቸው ላይ አስቀምጠውታል። የገንዘብ ፖሊሲ ኮሚቴው ዋናው ነገር ይነ ይነሳበታል የሚነሳበት ዋነኛው ምክንያት ምንድን ነው ይሄ የድሮ አሰራር ስለሆነ ወደ አዲሱ አሰራር በቃ ኢትዮጵያ በረምብ ወደ አዲሱ አሰራር በረምብ ተዘጋጅታ መግባቱ ሲረጋገጥ ሲያምንበት የኢትዮጵያ ብሔራዊ ባንክ ይሄ ነገር የሚነሳ ነገር ነው የሚሆነው የዋጋ ንረቱን ያማከለ ገንዘብ ወደ ገበያው መልቀቅ ኢንቨስትመንትን ብቻ ሳይሆን የስራ እድልን ለመፍጠርም ድርሻው ከፍተኛ እንደሆነ ተነግሯል ሰላም እንዴት አላችሁ? የተወደዳችሁ የከፍ ቤተሰቦች፣ ለዘመናት ለበርካታ ጊዜ ማለትም ከ2015 ዓ ምት ክረምት ጀምሮ እጅግ በጣም በተደጋጋሚ ስጮህበት የነበረውን ጉዳይ ነው ዛሬ ሸገር ፌም ዘገባውን ሰርቶ ለመላው ኢትዮጵያውያን ያሰራጨው። ይሄም ጉዳይ ምንድን ነው? የባንኮች የማበደር አቅም ትዝካላችሁ? በ2015 ዓ ምት ሐምሌ ወር ላይ አዲስ ህግ አውጥቶ መረጃ ማቅረቤ የሚታወስ ነው። በዚህም መሰረት ብሔራዊ ባንክ ባንኮች የማበደሪያ ጣሪያ 14 በመቶ እንዲገደብ ብሎ ወስኖ ነበረ። ትዝካላችሁ? አሁንም ከዚያ በኋላ 2016 ዓ ም ወደ መጨረሻው አካባቢ ላይ ደግሞ በ14 ፐርሰንት ተገድቦ የነበረውም በ አስራ ስምንት ፐርሰንት እንዲሆን አድርጎት ነበረ። አሁን ደግሞ ብሔራዊ ባንክ በባለፈው ወር መጨረሻ ላይ፣ በመስከረም ወር መጨረሻ ሙሉ በሙሉ የባንኮች የማበደሪያ ጣራ ይነሳል የሚል ወሬዎች መወራታቸውን ሰምቼ ይሄ ነገር የሚነሳ ከሆነ በንብረት ዙሪያ ላይ ንብረት ለመግዛት ያሰባችሁ ቤት፣ መኪና፣ አክሲዮን፣ ሌሎች ነገሮችን መግዛት ያሰባችሁ ሰዎች ቶሎ ግዙ ብዬ መረጃ ሰጥቻችሁ ነበረ። ነገር ግን አሁን እንደሰማችሁት የብሔራዊ ባንክ ቀደም ሲልም እኔም ነግሬያቸዋለሁ፣ ቪዲዮም ሰርቼበት ነበረ። ብሔራዊ ባንክ በ18 በመቶ የነበረውን እድገት ወደ 24 በመቶ ከፍ አድርጎታል። ሆኖም ግን ሙሉ በሙሉ ይነሳል የተባለውን ነገር ላልተወሰነ ጊዜ ባለበት እንዲቀጥል ብሎ ትቶታል። ይሄ ነገር ግን የሚዘልቅ ነገር አይደለም ሲሉ ነው ባለሙያዎች የተናገሩት። ምናልባትም ታህሳስ አካባቢ መጨረሻ ላይ ሙሉ በሙሉ ሊነሳ ይችላል ብለው ተናግረዋል። ለበርካታ ጊዜ ማለትም ለሶስት ዓመት ያክል ከ2015 ዓ ም መጨረሻ አካባቢ ብሔራዊ ባንክ ይህንን ህግ ካወጣበት ጀምሮ ሊመጣ የሚችለውን ነገር እያንዳንዱን ነገር በጣም ደጋግሜ ደጋግሜ ነግሬያችኋለሁ። ያስታወሳችሁ ሰዎች በጣም ታስታውሳላችሁ እርግጠኛ ነኝ። ያላስታወሳችሁ ሰዎች ደግሞ ግቡና ቪዲዮዎችን ተመልከቱ። ከዛሬ ሶስት ዓመት በፊት ላይ በደንብ ትንታኔ ሰርቼበታለሁ። ሪል ስቴት ማርኬቶች ምን ሊሆኑ እንደሚችሉ በደንብ ትንታኔ ሰጥቻለሁ። ቤት መሸጥ መግዛት ላይ በጣም ብዙ ትኩረት ያላችሁ ግለሰቦች ማርኬቱ ምን ሊሆን እንደሚችል ነግሬያችኋለሁ። እንደዚሁም መኪና፣ እንዲሁም ሌሎች የሚንቀሳቀሱና የማይንቀሳቀሱ ትልልቅ ሀብቶችን የምትይዙ ሰዎች ንብረታችሁ ምን ሊሆን እንደሚችል በጣም ነግሬያችኋለሁ። እውነት ለመናገር የሰሙ ተጠቅመዋል፣ ያልሰሙ ግን አሁን ምንም ማድረግ አይቻልም ነው የሚባለዋ። የተወደዳችሁ አድማጮቼ እንዴት አላችሁ? ከፍቲውብን ነው እያደመጣችሁ ያላችሁት ከፍቲውብ ከፍ የሚያደርጉ ሀሳቦች የሚነሱበት ነው። በተለይ በፋይናንስ ኢንቨስትመንቶች ላይ ትኩረት አድርጎ ይሰራል። በተለይ ደግሞ በተለየ ሁኔታ እንደምታውቁት ፕሮፐርቲ እንዲሁም አክሲዮኖች ላይ ትኩረት አድርጎ በደንብ መረጃ የሚሰጥ ዩቲዩብ ቻናል ነው። ዛሬ ይዤላቸው የመጣሁት ቀደም ሲል ባለሙያዎቹ የተናገሩትን መረጃ ዛሬ መስከረም 27 ቀን 2018 ዓ ም በይፋ የተሰራጨ በሬዲዮ የተሰራጨ ሸገሬፌ ኤፍ የሚያሰራጨው መረጃ ነው። ይህንን መረጃ ተንተን አድርጌ ከእያንዳንዳችን ኪስ አንጻር አሁንም ለአምስተኛ ጊዜ በዚህ ጉዳይ ላይ ቪዲዮ እሰራለሁ። ለምን ደጋግመህ ትሰራለህ ካላችሁኝ ያልገባው ሰው ስላለ ነው። እየተቸገረ ያለ ሰው ስላለ ነው። መቸገሩ ደግሞ ለሱ ብቻም አይደለም ለቤተሰቡም ጭምር ስለሚሆን ቢያንስ ቢያንስ እንኳን አንድ ቀን ካስተዋለ በሚል ይህንም ቪዲዮ ለመስራት ተገድጃለሁ። በመጀመሪያ ይሄ ቪዲዮ የሚመለከታችሁ ማን ነው የሚለውን ነገር ልንገራችሁ። ሁላችሁም ይመለከታችኋል። ሁላችሁም ገንዘብ ተቀጥራችሁ የምትሰሩ፣ ቀጥራችሁ የምትሰሩ፣ ከባንክ የምትበደሩ፣ ባንክ ላይ የምትሰሩ ወይም ደግሞ ሌሎች ድርጅቶች ላይ ተቀጥራችሁ የምትሰሩ ሰዎች በሙሉ ይሄ ነገር ይመለከታችኋል። ምንድን ነው ሀሳቡ፣ በቀላል አማርኛ ላስረዳችሁ የኢትዮጵያ ባንኮች ከዚህ በፊት ማለትም ከዛሬ ሶስት ዓመት በፊት 2015 ዓመተ ምህረት ሰኔ ወር መጨረሻ ላይ አቶ ማሞ ምህረቱ የብሔራዊ ባንክ የቀድሞ ገዢ ማለቴ ነው፣ ወጥተው መግለጫ ከመስጠታቸው በፊት ሁሉም የሀገራችን ባንኮች በሙሉ ያገኙትን ገንዘብ ለኢኮኖሚው ወይም ገንዘብ ለሚፈልጉ ሰዎች በተመጣጣኝ እንደ ገበያው አቅም ያበድሩ ነበር። በዛም ምክንያት ቢዝነሶች ይንቀሳቀሳሉ፣ ከፍተኛ ኢንቨስትመንቶች ይፈጠራሉ። በዛም ደግሞ ብዙ የስራ ዕድሎች ይፈጠሩና የደሞዝ ጭማሪም ሌሎች ሌሎች ነገሮችም ይደረግ ነበረ። ይሄም መልካም ጎኑ ነበረ። ሆኖም ግን እንደምታውቁት ከፍተኛ የሆነ የዋጋ ግሽበትም ደግሞ ተከትሎ ይመጣ ነበር። ለምሳሌ በታሪካችን ለመጨረሻ ጊዜ ያየነው 34 ነጥብ 8 በመቶ የዋጋ ግሽበትን ነው። ይሄ ዋጋ ግሽበት የተመሰረተው ወይም የተመዘገበው በ2015 ዓ ምት ነበር። ይሄ 2015 2014 እጅግ ከፍተኛ የሆነ የዋጋ ግሽበት የታየበት ዓመት ነበር በዕለቱ ጊዜ አስታውሳለሁ እኔ እዚህ ላይም ራሱ ቆም ብዬ በደንብ ብዙ ትንታኔዎችን ሰርቼ የላችሁ ነበር። ይህንን አይነት ግሽበትን ለመቋቋም እንደዚህ አይነት ቢዝነስ ስሩ፣ እንደዚህ አይነት ላይ አውሉ፣ መኪና ግዙ፣ አክሲዮን ግዙ፣ ቤት ግዙ እያልኩኝ ተደጋጋሚ መረጃ ስሰጥ እንደነበረም ታስታውሳላችሁ አደለ? እንግዲህ 2015 ዓ ም መጨረሻ ላይ ግን የወቅቱ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ መጥተው ግን አንድ መግለጫ ሰጡ። አንድ ብቻም አልነበረም፤ በእርግጥ ሁለት ሶስት ጉዳዮችን ነበር የያዙት። ለምሳሌ መንግስት ብሔራዊ ባንክ የሚበደረውን የብድር መጠን ላይ ገደብ መጣሉ፣ የውጭ ምንዛሪ ግኝትን በተመለከተ ማሻሻያ መደረጉ፣ እነዛ እነዛ ነገሮችም አብረው የወጡ ቢሆንም በጣም ከፍተኛ ትኩረት ያልተሰጠውና ግን ዛሬም ድረስ የብዙዎቻችን ጉዳይ የሆነው የባንኮች የብድር ጣሪያ ማስቀመጥ የሚለው ነው። ይሄ ምን ትርጉም መጣበሉኝ? መጀመሪያ ጥሩን እንመልከት። ያ 34 ነጥብ 8 በመቶ ተመዝግቦ የነበረው የዋጋ ግሽበት አሁን ይፋዊ ቁጥር በሚያሳየው ደረጃ ወደ 13 በመቶ ዝቅ እንዲል አድርጓል። ይሄም ምንድን ነው? ወደ ኢኮኖሚው ሲረጭ የነበረው ገንዘብ በመሰብሰቡና ገደብ በመደረጉ ምክንያት በኢኮኖሚ ውስጥ የጥሬ ገንዘብ እጥረት እንዲከሰት አድርጓል። በዛም ምክንያት ከሀብታም እስከ ድሃ ድረስ ጥሬ ገንዘብ እንዲያጣ አድርጉታል። ይህ በመሆኑ ደግሞ ኑሮ ባይረክስም ሰው ግን መግዛት የማይችልበት ደረጃ በመድረሱ ማለትም ጥሬ ገንዘብ ባለማግኘቱ የተነሳ የምትገኘውም ጥሬ ገንዘብ ደግሞ በጣም ውሰን ስለሆነችና ለመሰረታዊ ነገር ብቻ የምትውል በመሆኗ ምን ሆነ በጣም መሰረታዊ ከተባሉት ውጭ ያሉት ነገሮች በሙሉ ዋጋቸው ላይ ልዩነት እንዲመጣ አደረገ። ለዚህም ላለፉት ሁለት ዓመታት ላይ የቤት ዋጋ መመልከት እንችላለን የቤት ዋጋ ቤት ገንቢ ጠፍቶ አይደለም የቀነሰው የቤት ዋጋ ብዙ ቤቶች ስለተገነቦ አይደለም የቀነሰው እውነቱን ስንነጋገር ብዙ ቤቶች አልተገነባም እስከ ዛሬ የኢትዮጵያ ኢኮኖሚ ከሚያመርተው ቤቶች መጠን አንጻርም ሲታይ የተለየ የቤት ቁጥርም አልተሰራም ታዲያ እንዴት ነው ታዲያ የቤት ዋጋ ቀነሰ ያላችሁ ከሆነ ቤት መግዛት የሚችል አቅም ያለው ሕዝብ ስላልተፈጠረ ነው። በዚች ታይም ውስጥ እንዴት ቤት መግዛት የሚችል ሕዝብ አልተፈጠረም ካላችሁ ደግሞ ቤት መግዛት የሚቻለው ከመሰረታዊ ፍላጎት የተረፈ ገንዘብ ሲኖር ነው። አደለ? እንደ እነዚህ አይነት ገንዘቦች የሚመጡት ደግሞ ትልልቅ ቢዝነሶችን የሚያንቀሳቅሱ አካላት ሲፈጠሩ ነው። እነዚህ ቢዝነስ የሚያንቀሳቅሱ አካላት ደግሞ ይህንን ቢዝነስ የሚያንቀሳቅሱበት ገንዘብ የሚያገኙት ደግሞ ከባንኮች ብድር ነው። ባንኮች ደግሞ በተጣለባቸው ገደብ ምክንያት እነዚህም ብድሮች መስጠት አልቻሉም። ስለዚህ ተበዳሪው ገንዘብ ማግኘት አልቻለም። ተበዳሪው ገንዘብ ማግኘት አልቻለም ማለት ደግሞ መሰረታዊ የሆኑ ነገሮችን ለመኖር ቢዝነሶቹ ይበቁታል። ነገር ግን ከቢዝነሱ ያለፈ ነገር ለማድረግ ግን የሚያበቃ ምንም አይነት የኢኮኖሚ መሰረት ያጣል። በዛም የተነሳ ወደ ጭማሪ ወይም ትርፍ ወደሆኑ ኢንቨስትመንቶች የሚሄደውን ነገር ያቆማል። በዚህም ምክንያት የተፈጠረ የቤት፣ የመኪና፣ የአክሲዮን የምናምን ነገሮች ዋጋ በከፍተኛ ሁኔታ እንዲቀንስ አድርጎታል። ይህንን ለመረዳት ሁሌ የምለው አንድ ነገር ነው። የሀገራችን ሁኔታ ጆሮ ሰጥቶ መስማት ብቻ ነው። ባለሙያዎች ትንታኔ ሲሰጡ ቆመ ብሎ ማድመጥ ብቻ ነው። በተለይ ደግሞ የኢኮኖሚ አምዶችን ቁጭ ብሎ በደንብ ማንበብ ነው። እንደዚሁም ደግሞ መሰረታዊ የሆኑ የኢኮኖሚክስ እውቀቶችን መያዝ ነው። ከዚህ ጋር ተዳምሮ እየሆነ ያለውን ነገር ለመረዳት እጅግ በጣም የኢኮኖሚክስ ምሁር መሆን አይጠይቅም። በሀገራችን የተፈጠረው ነገር ይሄ ነው። ስለዚህ የከፍት ዩብ ተመልካቾች አሁንም ቢሆን እድል አለ። እድሉ ደግሜ ደግሜ የምጮሆ ለዚህ ነው። እድሉ ምንድን ነው? ይህ የብድር ጣራ ከመነሳቱ በፊት ገንዘብ አቅም ያላችሁ ሰዎች ኢንቨስት አድርጉ። ኢንቨስት ስታደርጉ አሁን ያለው ገንዘባችሁ በኋላ ብድር ሲለቀቅ ከሚኖረው ጋር ዋጋውን ስታወዳድሩ በኋላ ላይ ይወርዳል አቅሙ ስለሚወርድ በዚህ ጊዜ ላይ ኢንቨስትመንት በጣም አዋጭ ነው ነው የምላችሁ። ባንክ አታስቀምጡ እስቲል አሁንም ባንክ ማስቀመጥ አዋጭ አይደለም። ምክንያቱም 13 በመቶ ነው አደለ፣ የግሽበት መጠኑ የተባለው ወለድ ግን ስንት ፐርሰንት ነው? ሰባት በመቶ ነው። በእጥፍ ይበልጣቸዋል ማለት ነው ግሽበቱ። ስለዚህ አሁንም ባንክ ማስቀመጥ የገንዘባችሁን ዋጋ ስለሚያሳጣው ኢንቨስት አድርጉት፣ አውጡና ስሩበት፣ አገላብጡት፣ አሴት ግዙበት። በተለይ አሁንም የምነግራችሁ ንብረቶች አፍሩበት፤ ቤት፣ መኪና፣ ማሽነሪ፣ አክሲዮኖች ወይም ደግሞ የትሬዠሪ ቦንዶች የሚባሉ አሉ አይደል? እነዚህ ነገሮች ግዙበትና አቅም እንዲኖሩ አድርጉ። በኋላ ላይ ግን ብድር የተፈቀደ ቀን አሁን የገዛችሁት ንብረት ነው በኋላ ትልቅ አቅም ትልቅ ጉልበት ሆኖ በብዙ ገንዘብ መሸጥ የሚያስችላችሁ። ሶ በፕሮፐርቲ ላይ በተለያዩ አክሲዮኖች ላይ በተለያዩ ነገሮች ላይ ገንዘብ ኢንቨስት አድርጋችሁ ጥሩ ገንዘብ መስራት እያሰባችሁ ያላችሁ ሰዎች ጊዜው አሁን ነው፣ አሁን ነው ብያችኋለሁ፣ አሁን ነው። የዛሬ ሁለት ዓመት ቀደም ብዬ ይሄ ሕግ ከመውጣቱ በፊት ደግሞ አንድ ማስጠንቀቂያ ሰጥቻችሁ ነበረ። እንደም ትዝ ካላችሁ ግቡና ቪዲዮን ወደ ኋላ መለስ ብላችሁ እንድታዩት። ርዕሱን ልንገራችሁ፣ ቤት ሻጭ በዛ ቤት ገዢ ጠፋ የሚል ርዕስ ነበር የሰጠውት። ይሄ እኮ ግልጽ አማርኛ ነው። ቤት ሻጭ እንዴት በዛ ካላችሁ፣ ቤት ሻጩ ቤቱን የገነባው ቀደም ብሎ ከተበደረው ባንክ ነው። ስለዚህ ያ ባንክ ገንዘቡን እንዲመልስለት የሚፈልገው ወለድ በመጫን ነው። ወለዱን የሚጭንበት ከሆነ ቶሎ ብሎ እነዚህም ቤቶች ሽጡ ገንዘቡን መክፈል አለበት። አለበለዚያ ግን ቤቱም ሳይከፈል ወይም ወለዱም ሳይከፈል ብድሩም ሳይከፈል ቤቱም ሳይሸጥ ሳይከራይ ከተቀመጠ ግን ከትርፎ አንጻር ጉዳቱን የሚያመዝ ነው። ይህን ስለሆነባቸው ቤት ገንቢዎች ቶሎ ብለው እጃቸው ላይ ያለውን ቤት ወደ መሸጥ ወጡ። ወደ መሸጥ ሲወጡ ግን የሚገዛ ሰው የለም። ለምን? እጁ ላይ ቤት መግዛት የሚያስችል አቅም ያለው ሰው በጣም በከፍተኛ ሁኔታ ቀነሰ። ገባችሁ? ስለዚህ ይህ አጋጣሚ ለሆነ አካል ይጠቅማል። ለማን መሰላችሁ? መንግስት እራሱ በነገራችን ላይ በዚህ ውሳኔው ተጎድቷል እንበልና ቅድም እንደሰማችሁት የመኪና ሽያጭ፣ ሪል እስቴት ሽያጭ ንብረቶች ሽያጭ ላይ መንግስት በስም ዝውውር እና በታክስ የሚያገኘው ገቢ በጣም ብዙ ነበር፣ እሱን አጥቷል። ይሄ እኮ ቀላል ማጣት አይደለም። ግን ለህብረተሰቡ ከተደረገው አንጻር እንግዲህ አስቡት ከ ሰላሳ አራት በመቶ ወደ አስራ ሶስት በመቶ ነው የዋጋ ግሽበቱ እንዲቀንስ የተደረገው። ይህ ደግሞ ለማህበረሰቡ በጣም ጥሩ ነገር ነው። ለህዝቡ በጣም አሪፍ ነገር ነው። መንግስት ይህንን እርምጃ ሲወስድ የራሱን ገቢ በከፍተኛ ሁኔታ ቀንሶበታል። ምንም እንኳን በሌላ መልኩ ቢክሰውም፣ አሁን ስለዚህ እንደዚህ አይነት ነገሮችን እናንተ በደንብ ልትጠቀሙበት ይገባል። ገበያውን በደንብ መረዳት ይኖርባቸዋል። ስለዚህ ማን ነው በደንብ የሚጠቀመው ካላችሁ፣ አሁን ላይ ንብረት የመግዛት አቅም ያላችሁ ሰዎች ብትገዙ አሁን ባለው ሁኔታ ለወደፊቱ ካለው ሁኔታ አንጻር ስታዩ ጥቅም ይኖረዋል። ምክንያቱም ገደቡ ለዘላለም እንደዚህ ተገድቦ አይቀርም። እንደምታዩት ማክሮ ኢኮኖሚ ማሻሻያ የሚባል ነገር ሀገራችን ውስጥ ገብቷል። ይሄ ማለት ገበያው ሁሉንም ነገር ራሱ እንዲመራ የሚፈቅድ ነው። ራሱ እንዲመራ ከሆነ ደግሞ የመንግስት ጣልቃ ገብነት ለተወሰነ ጊዜ ብቻ ነው የሚሆነው ስለዚህ በሁለተኛው ላይ ማብራሪያ የሰጡትን ባለሙያ ሀሳብ እኔም እስማማለሁ። እስከ ተወሰነ ድረስ ምናልባትም ጥቅምት፣ ህዳር፣ ታህሳስ ተባላ ይሄ ብቻ ላይሆን ይችላል። እስከ 2019 መስከረም ድረስም ተገድቦ ሊቀጥል ይችል ይሆናል። ግን እስከ ወዲያኛው ግን ተገድቦ አይቀርም። አንድ ቀን ይከፈታል። የተከፈተ ቀን ደግሞ ይሄ ሁሉ ባንክ የ የተቀማጭ ሂሳብ መጠን አውጥቶ ገንዘቡን ወደ ኢኮኖሚ ነው የሚበት ነው። ያኔ የብድር ጣራ የማበደሪያ ወለድ ጣራ ዝቅ ይላል ብዬ እጠብቃለሁኝ። ምክንያቱም ሁሉም ተወዳዳሪ ሆኖ ገንዘብ በዝቅተኛ ወለድ ነው ለባለሀብት ማቅረብ የሚችለው። ስለዚህ ባለሀብት ያኔ በዝቅተኛ ወለድ ብዙ ገንዘብ የማግኘት እድል ያገኛል። ያኔ ለኢንቨስትመንቱም እንዲሁም ለራሱ ፍላጎትም ወደ ገበያው ይወጣል። የዛን ጊዜ አሁን ያየ ነው የዋጋ ግሽበት አስራ ሶስት በመቶ የነበረው ከፍ ማለቱ አይቀርም ቅድም እንደሰማችሁት። ስለዚህ ያ ከመሆኑ በፊት ቤት ተመልሶ እሳት ከመሆኑ በፊት እላይ ከመውጣቱ በፊት አስቀድማችሁ አሁን ላይ መግዛት የምትችሉ ብትገዙ ደግሜ ደጋግሜ እመክራለኝ። ሁለተኛው ነገር ንብረት የመሸጥ ነገር ውስጥ የገባችሁ ሰዎች ለተወሰነ ጊዜ አሁንም አቆዩት። በአሁኑ ሰዓት ብትሸጡት ምንም ዋጋ አይኖራችሁም ማለት፣ በኋላ ከሚመጣው አንጻር ስታዩ፣ በኋላ ስሸጡትም ጥሩ ነው የምታገኙት። በኋላ ላይም ስገዙ ደግሞ ጥሩ ገንዘብም ታወጡበታላችሁ። አሁን ላይ ልሽጠውን ካላችሁ ዝቅተኛ ገቢ ወይም ዝቅተኛ ዋጋ ወጥቶለት ነው የምትሸጡት። ስገዙም ደግሞ በዛኑ ያክል በሸጣችሁበት ልክ ግን ትገዛላችሁ ብዬ አልጠብቅም። ለምን ለምሳሌ እኔ ያለኝን መረጃ ልንገራችሁ። ቤት ሲገዛ ያለው ዋጋና ሲሸጥ ያለው ዋጋ እኩል አይደለም። ለምሳሌ ቤት ሲገዛ ብዙ ወጪች አሉት። ለቤቱ ቀጥታ ክፍያ የሚከፈለው ክፍያ አለ ለሻጩ፣ ለመንግስት ስም ማዘዋወሪያ የሚከፈል አለ፣ ምናልባትም ብሮከሮች የሚከፈል ክፍያ አለ። እነዚህ ሁሉ ሲደመሩ ዋጋቸው ከፍ ይላል። አያችሁ አይደል? ስለዚህ ሰው ቤት ሲሸጥ ይህን ሁሉ ታሳቢ አያደርግም። አንዳንዱ ዝም ብሎ በቃ በዚህ ዋጋ እንኳን ከተገኘ ብሎ እየሸጠውና በኋላ ካሽ እጁ ላይ ገንዘብ ሲኖር መልሶ ልግዛ ሲል ግን የስማ ዙሪያ የምናምን የምናምን ሲደመርበት ከግማሽ ሚሊዮን ብር በላይ ከፍ ሊልበት ይችላል። ይሄ ደግሞ ብዙዎች ንብረት እንዳይገዛ ገደብ ሆኖበታል። ስለዚህ ለእኔ መፍትሄ ብዬ የማስበው ነገር ንብረት ለመግዛት ጊዜው አሁን ነው። ለመሸጥ ካሰባችሁ ግን ሽጣችሁ ወዲያውኑ ለመግዛት ካሰባችሁ አስቀድማችሁ የምገዙትን ቤት ዋጋ አጥንታቸው፣ ከነስ ማዞሪያ ሌሎች የሰርቪስ ቻርጀሮች ካሉ እነሱ ቻርጅ የምታደረጉትንም ገንዘብ አስቀድማችሁ ካልኩሌት ከሰራችሁ በኋላ ሴፍ የሆነ ዋጋ ብታወጡ ጥሩ ነው ብዬ አስባለሁ። ያም አይሆን ከሆነ ግን ቤት ከሸጣችሁ በኋላ መልሶ ለመግዛት መሀል ላይ የጥረት አጋጥሟችሁ ያልሆነ ቤት እንድትገዙ ሊያስገድዳችሁ ይችላልና ከወዲሁ ጥንቃቄ እንድታደርጉ ምክረ ሀሳቢ ለመስጠት ነው። ስለዚህ ዛሬ የሰማሁት ከሸገር ኤፍኤም ሬዲዮ ላይ ባለሙያዎቹን አናግሮ የዘገበው ጋዜጠኛቸው በጣም ጥሩ ዘገባ ሰርቷል። ይሄንንም መረጃ ከሁለት ዓመት በፊት ደጋግሜ ነግሬያቸው አለው። እውነት ለመናገር አሁንም የምላችሁ ይህንን ነው። እኔ የኢኮኖሚ ተንታኝ ባለሙያ አይደለሁም፣ ግን ኢኮኖሚውን መረዳት በደንብ ይቻላል። በደንብ ተንታኞቹን ማድመጥ ነው ካደመጣችሁ ኮንሰፕቱን መረዳት ይቻላል። ኮንሰፕቱ ካላችሁ ደግሞ በዚህም በዛም ቢመጣም ምንም ነገር መረዳት በጣም ቀላል ስለሆነ ይህንኑ ነገር ብታዩት በጣም ጥሩ ነው ብዬ አስባለሁኝ። በተጨማሪም ደግሞ ባለሙያዎችንም በደንብ አማክሩ። በተለይ የኢኮኖሚክስ ትምህርትን ያጠኑ በዚህ ላይ ሰፋ ያለ ንባብ ያላቸው ሰዎች ያው ባነበበ ስለሆነ ቀደም ብሎ ብዙ ያነበበ ሰው ያው ሊሂቅ ነው ተብሎ ይታሰባልና ያነበቡ ሰዎችንም አስተያየት አክሉበትና ለገንዘባችሁ የሚጠቅም ውሳኔ ወስኑበት ለማለት ነው። ስላዳመጣችሁን ከልብ አመሰግናለሁ። በሌላ ጊዜ እንገናኛለን። ቻው። እንገናኛለን። ቻው።